ናማስቴ ለውላችሁ። እንደ ጉበት እና ስፕሊን ያሉ ሆድ ውስጥ ያሉ አካላት እንደ ኩላሊት እና ልብ ተለያይተዋል። ቢሆንም በሁለቱም አቅጣጭ በጣም ቅርብ ግንኙነት አላቸው። ለምሳሌ የኩላሊት በሽታ ካለዎት የጨውና ውሃ መቆም ሊከሰት ይችላል እና ይህም የልብ እንቅስቃሴ ሊያስከትል ይችላል የኩላሊት በሽታ ከፍተኛ ደም ግፊት ሊያስከትል ይችላል፣ ይህም ልብ ችግር ሊያስከትል ይችላል። የኩላሊት በሽታ እንዲሁም የኬሚካል የሚያስተካክሉ እንቅስቃሴዎችን ሊያስከትል ይችላል፣ ይህም የልብ ምት ምርመራ ሊያስቆም ይችላል። እና የኩላሊት በሽታ ደም ምቀትና አቴሮስክሎሮሲስን ሊያጋልጥ ይችላል፣ ይህም የልብ ጥቃት ሊያስከትል ይችላል። በሌላ በኩል ደግሞ የልብ በሽታ ራሱ ዝቅተኛ ደም ግፊት እና ዝቅተኛ ደም አቅርቦት ሊያስከትል ይችላል፣ ይህም የኩላሊት ጉዳት ሊያስከትል ይችላል። ይህን ሁሉ ማግደል ይችላሉ ራሳችሁን በመከበር ኩላሊቶቻችሁን በመከበር ልባችሁን ማከበር ይችላል።